እንዲሻሻል ካስገደደው አንዱ ኢትዮጵያ የፋይናንሻል አክሽን ታስክ ፎርስ አርባ ምክር ሀሳቦችን እንድትተገብር ከሚጠበቅባት አገር ከመሆነ አንጻር እነዚህ ምክር ሀሳቦች በራሳቸው በጊዜ ሂደት ዓለም አቀፉ ፋይናንሻል አክሽን ታስክ ፎርስ እያሻሻላቸው ሄደዋል። ስለዚህ ከዛ ጋር የሚጣጣም ህግ አገራት እንዲወጡ ያስገድዳል ማለት ነው። ስለዚህ እየተሻሻሉ የመጡ ምክር ሀሳቦች ስላሉ እነዚህን ሊመልስ የሚችል በተለይ የወንጀል ባህሪዎች ተለዋዋጭነት ጋር ተያይዞ ዓለም የደረሰበትን ወይም ደግሞ እነዚህን ወንጀለኞች ወይም ወንጀሉን ሊመጥን የሚችል መከላከል የሚያስችል የህግ ማዕቀፍ አገራት ሊኖራቸው ይገባል። ፋይናንሻል አክሽን ታስክ ፎርስም በዚሁ መሰረት ምክር ሀሳቡን እያሻሻለ ይሄዳል። ሀገራትም ደግሞ ይህን ምክር ሀሳብ መተግበር የሚያስችላቸውን የህግ ማዕቀፍም ጭምር እያሻሻሉ መሄድ አለባቸው። አመንጭ ወንጀሎች የበፊቱ ህግ በግልጽ አይደነግግም ነበር ወይም ደግሞ በዝርዝር አይደለም፣ በገንዘብ መጠን ነው ከዚህ በላይ እያለ ነው የሚያስቀምጣቸው። በዚህ ህግ ላይ ምክር ሀሳቡ የዓለም አቀፍ ምክር ሀሳቡ በሚፈቅደው መሰረት ወንጀሎቹ ራሱ ሊስት እንዲደረጉ ተደርገዋል። ወደ ይሄ መኒላውንድሪ የሚያመነጩ ሀያ አንድ ወንጀሎችን ሊስት እንዲያደርግና በዝርዝር እንዲያስቀምጥ እያደረገ ነው። አንደኛው ክፍተትም ጭምር በተለይ በፍርድ ቤትም ክስም ከማቅረብም አንጻር ከመመረመርም አንጻር ጭምር አንዱ ችግር ይሄ ስለነበረ ቀደም ሲል በአመንጭ ወንጀሎች ብቻ አጥፊዎች ይጠየቁ ነበር። ለምሳሌ ሙስናን የፈጸመ ተጠርጣሪ ካለ በሙስና የተገኘን ገንዘብ በዛ በሙስና መክሰስ የሚያስችለው የህግ ማቀፍ አለ። በዛ ይከሰስና ተጠያቂ ሆኖ ተፈርዶበት ከሆነ ጊዜ እስር በኋላ መልሶ ያንን ገንዘብ የሚጠቀምበት ሁኔታ ነበር። ስለዚህ ከወንጀል ማትረፍ የሚቻልበትን መንገድ ለመዝጋትም ጭምር ነው። ስለዚህ ፓራላል ኢንቨስቲጌሽን የሚያደርግበት ነው። በሽፋን ስር ስለሚደረግ የምርመራ ሂደትንም ቀደም ሲል በአዋጅ ቁጥር 780 አንቀጽ 26 ላይ በግልጽ የተደነገገ አለ። እሱንም በተመለከተ እዚህም ጋር በድጋሚ ለማሻሻል የተሞከረበት አለ። በሽፋን ስር የሚደረግ የምርመራ ዘዴ አንደኛው ልዩ ምርመራ ዘዴ ነው። ይሄ በተለይ ማስረጃዎችን በአግባቡ ከማደራጀት፣ ማስረጃን በአግባቡ ከማግኘት አንጻር በሽፋን ስር ለሚደረግ ምርመራ ለመጠቀም የሚያስችል ትዕዛዝ ለወንጀል መርማሪያ አካላት ስልጣን የሚሰጥ አዋጅ ነው። ላለፉት 12 ዓመታት ይሄ ድንጋጌ ነበረ ማለት ነው። አሁንም በዚህ ድንጋጌ ላይ ተካቷል። ይህንን ስልጣን የሚሰጠው ፍርድ ቤት ነው። ስለዚህ በሽፋን ስር የሚደረግ ምርመራን በተመለከተ መርማሪው አካል ከፍርድ ቤት በሚሰጠው ፍቃድ ብቻ ነው ሊያከናውን የሚችለው። ለዚህም ፍርድ ቤት በሽፋን ስር የሚደረግ ምርመራን በሚሰጥበት ሰዓት ምን ምን ይከተላል፣ ምንን ሲያገኝ ነው በቂ ሆኖ ሲያምንበት መሆኑም በድንጋጌው ላይ በጣም በግልጽ የተመላከተ መሆኑን በዚሁ አጋጣሚ ለማንሳት ነው። ልዩ የምርመራ ዘዴ ከመደበኛ ምርመራ የተለየ ነው። መደበኛ የወንጀል ምርመራ ስርዓትን የምንመራበት አካሄድ አይደለም። መደበኛ ምርመራ ስንል ለምሳሌ በወንጀል ስነስርዓት ሕጉ በተቀመጠው አግባብ ተጠርጣሪዎችን በፍርድ ቤት መያዣዎችን በማውጣት የሚያዝበት ሰነዶች የሚሰባሰቡበት ምስክሮች የሚሰሙበት የተለያየ ይህን አካሄድ የሚከተሉ ናቸው አጠቃላይ ማለት ነው ከዚህ ውጭ ባሉ በጣም ውስብስብ በሆኑ በመደበኛው አካሄድ ሊደርስባቸው የማይችሉ የወንጀል ምርመራ ወንጀሎችን ልዩ የምርመራ ስልትን ተከትለን አንደኛ ወንጀሉ መነሻ የወንጀሉን ፍሬ በሂደቱ የተሳተፉ አካላትን ማንነታቸውና አጠቃላይ የተያዘ ሰንሰለት ወይም ደግሞ ኔትወርክ ካለ ያንን ልንለይ የምንችልበት አካሄድ ነው ማለት ነው።